ዛሬ አባቶች ቀን ነው። ማርቲ፣ እንኳን አደረሰሽ። እንኳን አብሮ አደረሰን። ለሁላችንም አባቶች እንኳን አደረሳችሁ ልል ወዳለሁ። ትልቅ ቀን ነው። በተለይ ሁላችንም ያለንበት ቦታ ከመድረሳችን ጀርባ የጠንካራ አባቶች በጎ ተጽዕኖ አለበት። ልክ ነው። በተለይ ቤት ውስጥ አባት እንደው ምንም ባይኖረው እንኳ ቤት ውስጥ ሲኖር የሆነ ግርማ ሞገስ አለው። እውነት ነው። ከአባቶቻችን ጋር ቁጭ ብለን ስንጫወት ሴት ልጅ እንደሁም ለአባቷ ቀረብ ያለች ናት ይባላል። እውነት ነው፣ ይባላል ደግሞ ብዙ ጊዜም እንደዛ ነው። ከአባት ጋ ነበረሽ? እኔና አባቴ በጣም ተቃራኒ ፐርሰን፣ የተለያየን ሰዎች ነበርን እና ብንጋጭም በጣም በጣም ነበር። ደግሞ የምንዋደደው የነበረው በተለየ ስሜት ነበር። ነብሱን ማረው በኮሮና ነው ያረፈው የኔ አባት ና ግን በጣም የሚገርማ አባት ነበር። አሁን ላለሁበት ነጻ ስሜት ነጻ ማንነት እና ደግሞ ፍቅርን ያስተማረኝ ሰው ነው። ይቅርታን ያስተማረኝ ሰው ነው። ደግ ሰው ነበር። ስለዚህ በጣም ለልቤ ትልቅ ቦታ ያለው ሰው ነው። ና ያው ነፍሲ ማር። እንዲሁም ደግሞ እንኳን አድረሰ አባት ሄድለውም እንወዳለው። ለሁላችሁ እንግዲህ በርከት ያሉ አድማጮቻችንም እየደወሉ እንኳን አደረሳችሁ ማለት ይቻላል። አባቶቻቸውን 0115 58 54 31ና 32 ደውል ላድርጋችሁ እስቲ ለአባቶቻችሁ ያላችሁን ፍቅር፣ ስለ አባቶቻችሁ ያላችሁን ስሜት አዋሩን። እንግዲህ የአባቶች ቀን አባቶች ለእኛ ምን ያህል በተለይ ትርጉም እንዳላቸው ማሳያ ቀን ነው። ሌላው እነሱ የሚያደርጉትን ሁሉ ለማክበር እድል የሚሰጥበት ቀን ነው። ምክራቸውን፣ ሳቃቸውን ለኛ ያደረጉትን ነገር በማሰብ በተለይ ደግሞ በምንፈልጋቸው ጊዜ አብረውን ኖረዋል አሁን ደግሞ በሚፈልጉን ጊዜ እነሱ ጋር ስሜታቸውን ለመጋራት የሚከበር በዓል ነው እና ብዙ ጊዜ እንግዲህ በርከት ያሉ ነገሮች ይከናወናሉ በዚህ ዕለት አባቶች እንደ ሻማ እየበሩ ብርሃን ሆነው እኛን እዚህ ቦታ ስላደረሱን ማመስገኘን ጭምር ነው ፍቅራቸውና ድጋፋቸው ምን ያህል አስፈላጊ እንደነበረ የምናስብበት ጊዜ ነበረ እና አባቶች ማንነታችንን ይቀርጻሉ አንዳንዴ ሳናስተውል ብዙ ጊዜያትን ላናመሰግን ላናከብር እንችላለን። ግን ብዙ ጊዜ ካየክ ለእናቶቻችን እንደምንነግረው ለአባቶቻችን አንልም። አባታችንን እንደምንወደውላ እንረሳለን። ከንግግር ለእሱም መግለጽ እንፈራለን፣ ወይ ደግሞ እንጨነቃል፣ ወይ ልምድ አላደረግነውም። የሆነ ቀን ላይ ጠብቀን ወይ ካጣን ወይ ምናምን በኋላ ነው የምናስበው። ብዙ ጊዜ ካስተዋልክ እና ደግሞ ሰው እናቴ እናቴ ብቻ ሲል አባቶችን የረሳን ያህል ነው የሚሆነው። ነገር ግን ምን ያህል በሕይወታችን ላይ ቦታ እንዳላቸው የምታውቀው የሆነ ቦታ የደረሰ ሰው የትኛው ሰው ረድቶት ነበር፣ የትኛው ሰው አገብዞት ነበር ስል፣ የአባቶችን ፍቅር የአባቶችን ድጋፍ የሚያህል የለም። ብዙ ጊዜም ደግሞ አባቶች ለፍቅር ፍቅራቸውን ለማሳየት እንደውም አሁን አሁን የተሻለ ሆኗል ብዬ አስባለሁ። በእርግጥ እንደ በፊቱ አይደለም። በጣም ኃይለኞች ናቸው፣ ቁጠኞች ናቸው። ስለዚህ ፍቅራቸው የተደበቀ ነው። ውዴታቸውን እንረሳዋለን እኛ ራሳችን መውደዳችንን እስክንረሳው ድረስ ማለት ነው። ነገር ግን በጣም በቃ ተአምር በሚፈጥር መልኩ ነው የእነሱ ድጋፍ በህይወታችን ላይ ለውጥ የሚያመጣው። በተለይ ለነሱ ያለንን ስሜትና ፍቅር በተወሰነ መንገድ መግለጽ ብንችል ይህ ቀን በህይወታችን ውስጥ ስለሚጫወቱት ሚና ከልብ ማስታወሻ ለማድረግና ለፍቅራቸው ላሳለፉት ጊዜ ለሰጡን ጊዜ ማስታወሻ እንዲሆንም ጭምር ነውና። እንዴት ታዲያ ተጀመረ ይህ አከባበር? አባቶችን ማክበር እንዴት ተጀመረ ብለሽ ስታስቢው ወደኋላ መለስ ማለት ያስፈልጋል። የአባቶች ቀን የተጀመረው በሃያኛው ክፍለ ዘመን ነው። በተለይ በዚህ ክፍለ ዘመን መጀመሪያ ላይ አባቶችን ለማክበርና ለቤተሰብ የሚያደርጉትን አስተዋጽኦ ለማሰብ ታስቦ ነበረ የተጀመረውና ሀሳቡ የመጣው እንግዲህ ከሶኖራ ስማርት ዶዶ ከተባለች በስፖካን ወይም ዋሽንግተን ውስጥ ያለች ሴት ነው። የተባረከች ሴት ከፍ ይበል። አባቷ የከፈለውን መስዋዕትነት ለማወቅ ፈልገ ነበረና አባቷ ዊሊያም ጃክሰን እንግዲህ ባለቤቱ ከሞተች በኋላ ወይም እናቷ ከሞተች በኋላ ስድስት ወር ስድስት ልጆችን ያሳደገ፣ ስድስት ወር ያው ያፉ ለምታ ነው። ስድስት ልጆችን ያሳደገ ነው። በተለይ ደግሞ የእርስ በርስ ጦርነት አርበኛ ነበረና በእነዚ ሁኔታዎች ውስጥ ልጆቹን ለማሳደግ የከፈለው መስዋዕትነትን ስታስብ፣ ይህቺ ልጅ ለምን ለአባቶች ቀን እውቅና ተሰጥቶት አይከበርም የሚል ውስጡ ሀሳብ መጣ እንደ አውሮፓውያን አቆጣጠር በ1909 ስለ እናቶች ቀን የሰማችው ታሪክ ልቧን ነካው በዚህ በመነሳሳት አባቶች ተመሳሳይ እውቅና ሊሰጣቸው ይገባል የሚል ነገር ተሰማት በነገራችን ላይ አሁን ይህ አባቷ በጣም በሚገርም ሁኔታ ልጆቻቸውን በእንደዚህ ዓይነት ነገር ውስጥ አሳድጓል ጋሽ ዊሊያም ጃክሰን በእኛ ጋሽ ያሉት እና እሳቸው የከፈሉት መስዋዕትነት እንደናትም እንደ አባትም ሆኖ ልጆችን አሳድገዋል። እናቶችም አንዳንዴ እንደ አባትም እንደናትም ልጅን የሚያሳድጉ የሁለቱንም ቦታ ሁለቱንም ካራክተር ወስደው ልጆቻቸውን የሚያሳድጉ ሰዎች አሉና እነዚህም ምስጋና ይገባቸዋል። እኚህ አባትም እናት ስትሞት የእናትን ቦታ ፍቅር በመስጠት የእናትን ቦታ። አንዳንድ አባቶች በጣም የሚያሳዝኑ አባቶች አሉ። ወይ እናት በወሊድ ምክንያት ትሞታለች ወይ ደግሞ በሆነ አጋጣሚ ከልጆቻቸው እናት ጋር ይለያያሉ፣ እና ልጆቻቸውን ለማሳደግ አንዳንድ ሶሻል ሚዲያዎች ላይ ሳይ ልጆች እናታቸውን አይኖን እያዩ ነው ጡት የሚጠቡት። እና ያን የልጆቹ እናት ፎቶ ወይ ፊታቸው ላይ ያደርጉና በእንትን ውስጥ አድርገው ጡጡ ለማጥባት ሲሞክሩ ስታይ፣ ያው ሁለቱም እናትም አባትም ቢኖሩ መልካም ነው። ነገር ግን በቃ ያን ያህል ድረስ መስዋዕት መክፈል ልጆች እናት ያለች ያህል እንዲሰማቸው ፍቅር መስጠት ዋጋ መስጠት ትልቅ ነገር ነውና በዛ በመነሳሳት ነበር እንግዲህ የተጀመረው። ሂለት እንግዲህ የመጀመሪያው አባቶች ቀን የተከበረው ሰኔ 19 1910 ነበረ። በስፖካን ተከበረ፣ ዋሽንግተን ውስጥ አብያተ ክርስቲያናት፣ የሀገር ውስጥ ድርጅቶች፣ በተለይ ደግሞ በልዩ ልዩ ዝግጅቶች ተከበረ። አባቶችን ለማክበር በርካቶች ተሰበሰቡ። ሀሳቡ በኋላ ላይ ቶሎ አላደገም፣ ነገር ግን በሂደት ተቀባይነት እያገኘ መጣ። ቶሎ ባይስፋፋም እንግዲህ የአባቶችን ቀን ለማክበር በተለይ ስለ አባቶች የተሰሩ ፊልሞችን ሙዚቃዎችን እኛም እንጋብዛለን፣ እየተገባበዙ ስለ አባቶች ምክረ ሀሳብ በመሰጣጠት በተለይ ደግሞ ሰብሰብ ብሎ ለአባቶች ቤተሰብ ሰብሰብ ብሎ እውቅና እየሰጠ ጥሩ ቀን ላይ ነው ያለው። በጣም እና በቃ ቢያንስ ዘን ያለ አካባቢ ጥሩ ምግብ፣ ጥሩ ነገሮች ከቦ አባቶችን ላደረጉት ነገር ጋቢ በማልበስ እንደ ባህላችን አባታችን ብዙ ዋጋ ከፍልሃል፣ ብዙ ነገር ሆነሃል። እኔ የሚገርምሽ ብዙ አባቶች አውቃለሁ። ማታ ጥበቃ እየሰሩ ቀን የቀን ስራ እየሰሩ 24 ሰዓት ያለ እረፍት ልጆቻቸውን ያሳድጉ አባቶች አሉ። በተለይ ደግሞ አሁን ደግሞ ይሄ ዘመን ደግሞ ያሉ አባቶች በጣም ደስ የሚለው ነገር ከራሳቸው አስበልጠው ለልጆቻቸው ዋጋ ይከፍላሉ። በጣም በጣም እኔ ከምለብሱ ለልጄ ልብስ ብገዛለት ደስ ይለኛል። ምክንያቱም በቃ ዘመኑ ላይ ይሄ ሰው ፈጥሮ ፈልጎ ለወለደው ልጅ የሚሰጠው ዋጋ ደስ ይላል። ሁለተኛ ደግሞ በቃ ይሄ ከራስ በላይ እኛ ላመጣናቸው ድሮ ላይ የነበሩ አባቶቻችን ቀደም ሲል እንዳልኩሽ ለሊት ስራ አድሮ ቀንም ሌላ ስራ ሰርቶ የልጆችን ፍላጎት የቤተሰብን ችግር ለማሸነፍ የሚሰሩ አባቶች ነበሩና እንደዚህ አባቶች ደግሞ በየቤቱ በየጓዳው አሉ። ማመስገን ያለባቸው ልጆችም አሉ። የዛሬዋን ቀን ተጠቀሙባት፣ እኛ እድሉን ሰጥተናል። የተወደዳችሁና የተከበራችሁ አድማጮቻችን አባቶቻችሁን ዛሬን አመስግኗቸው። ትልቁ ስጦታ ደግሞ ጊዜ መስጠት ነው። አዎ፣ በአሁኑ ሰዓት የውልክ ብዙ ስጦታዎች ልንሰጣቸው እንችላለን፣ ግን ከስጦታ በላይ የሌለን ነገር ጊዜ ነው። አዎ የተጣበበ ጊዜያችንን ለአባታችን በመስጠት ዛሬ ብናውለው ጥሩ ነው ብዬ አስባለሁ። ሶስት መቶ ስልሳ አምስት ቀናት አሉ። ግን እነዛ ሁሉ ቀናት ላይሞሉ ይችላሉ። ዛሬን ግን ብዙዎቻችን እኮ አመቱን ሙሉ በተለያየ ህይወት ወጣ ውረድ ውስጥን ቆይና ምናልባትም በዓል ሲሆን ሊሆን ይችላል ስጋ የምንመገበው ቤተሰብ የምንጠይቀው እሁድ ሲሆን ይችላል እስረኛ የምንጠይቀው የታመመ የምንጠይቀው። ዛሬ ቀን ደግሞ ለአባቶቻችን ክብርና ፍቅር የምንሰጠው ሁሌ የዘላለም ማስታወሻ ሆኖ የሚቀር ጥሩ ማስታወሻ ምን ተውላቸውና፣ ይህን ድል ተጠቀሙበት። 0115585431 እና 32 ደውል አድርጉልን፣ 8545 ላይ ቴክስት ላኩልን። ስልኮቻችሁን እንቀበላለን። ሐሳብ አስተያየት፣ መልእክቶች ካሏችሁም አድርሱን።